አይገርምም የተገጣጣሚ ነገር። እኔ ጠዋት ላይ እንግዲህ በሀይሚና በብሩኪ ዙሪያ ሰርቼ ነበር፣ ጸሎት ወዳ ሄዱ ምናምን ብዬ። ዛሬ ደግሞ ከጓደኞቻቸው ጋር እንደዚህ ሰላም ፈጥረው ሲመጡ በጣም ነው ደስ የሚለው። ያው እኛ ስራ ላይ ስለሆነ ቆይቼ ነው የደረሰ መልክቱ፣ እና በጣም ደስ ብሎኛል፣ በጣም በጣም። ግን አንድ ነገር እነግራችሁ መጥቻለሁ። ቤተሰቦቼ፣ ሰላም ጤና ይስጥልን። ውድና የተከበራችሁ የተናናችን ቤተሰቦች እንዴት ናችሁ? እንዴት ነው አለው? ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው እንግዲህ የሚና ብሩኬ ማሄና ሀሰን በዚህ መልኩ ከች ብለው ልናል አፉ ተባ ብለዋል። በባለፈው ፕራንክ አፉ ወረደ ማለት ነው። እኔ ወይኔ ተጣልተው ቀሩ እነዚህ ልጆች በዙሪያቸው ሰው አጡ ምናምን ብዬ በጣም አስቤ ነበረ። የወጥቼ ሚዲያ ላይ አላወራውም ግን ከፍቶኝ ነበረ በጣም ምክንያቱም እነዚያ ሁሉ ሰዎች በዙሪያቸው ያሉ ሰዎች ሁሉ ወዴት ሄዱ? ለምን በቃ በምን ምክንያት ብዬ በጣም ከፍቶኝ ነበረ። ደስ ብሎኛል። በዚህ አጋጣሚ ማህየም ሐሰንም አይሜም ቡራም በጣም በጣም ደስ ብሎኛል። ሁል ጊዜም ሰላማችሁን ያምጣላችሁ ፈጣሪ፣ አንድነታችሁን አንድ ያደርጋችሁ ነው የምለው ሁሌም፣ ጓደኝነታችሁን አይቀይረው እላለሁ። ዛሬ ግን ለቤተሰቦች አንዳንድ ነገር ልናገራችሁ ፈልጋለሁ። ያው መናገር ፈልጌ ሳይሆን፣ በኋላ ደግሞ ሌላ ብጥብጥ እንዳይመጣ ምክንያቱም ብዙ ጊዜ እንደዚህ በቪዲዮ ማቀናበር ምናምን በጣም ትልልቅ ሌሎች ሌሎች ትልልቆች አማኞች ደስ አይላቸውም። እና እናንተ ደግሞ እነሱ ያው የፍቅራቸውን የአንድነታቸውን ለማሳየት ነው እነሱ ግን ደግሞ እኛ ኦዲየንሶች ደግሞ የዛሬው ቪዲዮ በቪዲዮ በሙዚቃ ቅንብር ቢቀርብን በጣም መልካም ነው ብዬ አስባለሁ። ምክንያቱም በኋላ ላይ ደግሞ እርስ በርሳቸው እንዳትጣሉ እንዳትፋጁ እህቶቼ ይሄንን በማሰብ ነው። ምክንያቱም ብዙ ቦታ ማንም እንዳይከለክለኝ ምናምን እያላችሁ ቲክቶክ ላይ በሙዚቃ እያደረጋችሁት ነበር። በእርግጥ ደስ ብሏችሁ ነው፣ ደስታችሁ ደስታዬ ነው፣ እኔም ደስ ብሎኛል። ግን ደግሞ በክላሲካል የሆነ ደስ በሚል ምክንያቱም የእስልምናውንም የክርስትናውንም በመንዙማም በሙዚቃም እያደረጋችሁ ነው። በኋላ ላይ እንዳትጣሉ እንዳትጣሉ አስቤ ነው እንጂ በፈለጋችሁት ማድረግ መብታችሁ ነው። ቤተሰብ ግን መጠላት የለባቸው። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር የሆነ እንትን ስእላድን ካለበት ሰው ጋር ስላድን ስር ቆማ ሀይሚ ወይም ሀዘን ሲነሱ እንደዛ ደስ አይልም፣ ደስ አይላቸውም። ብዙ ጊዜ ያኔ እንዴት ነው ብቻ ብዙ ጊዜ ቲክቶክ ሲጣሉ ሰማለሁ። ብዙ ልጆች ማለት ነው። እና እንደዚህ አይነት ነገር እንዳይፈጠር ትኩረት አድርጎ ለዛሬ ብቻ ለዛሬ ብቻ በቃ ቢያንስ ሙዚቃ አታቀናውሩባቸው። ክላሲካል፣ የተለያየ ነገር ደስ ደስ የሚሉ ነገሮች፣ ክላሲካሎች በቃ በቂ ነው። እና ለረጅም ጊዜ እንግዲህ በዚህ መልኩ ስለመጣችሁ እውነት ለመናገር በጣም ደስ ብሎናል። እናንተ ግን ቀሚስ ማለት ነው ትልቅ ሴት ነው የሚያደርገው፣ ትንሿ ልጅ ትልቅ አያችሁ። ንግስታችን ምን እንዳከለች፣ ጌታ ሆይ ንግስት ስጠኝ። በጣም ነው የሚገርመው እኛ አንሳብን ትንሽዬ ናት፣ ትንሽዬ ናት እንላለን፣ ግን ያው ዛሬ ከትልልቁ ችኩል ሆናለች። ዛሬ ቁመቱን ጨመረልሽ እኮ ምን አስበሽ ነው? ማንኛውም አምሮባታል። አምና ሞቤ ጋር ነበረ ስታፈጥር ከብሩኬ ጋር የተዋወቀችው ገዛ ገዛ የሳ የዛን ሰዓት እንደውም እንደ አዲስ ሰው አይመስሉም ነበረ። ተያይዘው በረር ላይ ሲገቡ አረፈዱ ምናምን ሲላቸው ሲያናግራቸው አብሮ ነተያይዘው የገቡት እና የዛን ሰዓት ነበረ ቡርኪና ሀይሚ የተገናኙት። ያው እንግዲህ ዛሬ ላይ ወደዛም ወደዚህም ግጭትም ምንም እየተባለ እዚህ ደርሰዋል። ከአሁን በኋላ ደግሞ እግዚአብሔር ያቅላቸዋል። ጠዋት ላይ የሰራሁትን ቪዲዮ አፕሬሽት አድርጋችሁታል ሁላችሁም። ከዛ ብዙዎቻችሁ ደግሞ የማሄን አላየሽ አላየሽ ብላችሁኛ እኔ ከማሂ በፊት ነው የለቀኩት። ግን ገረመኝ፣ እንዴት ነው ማለት ይኔ እቅድና እነሱ ዛሬ በሰላም ሲመጡ ተሰራራችሁ እኔ ደስ ብሎኛል። ግን እኮ ቅዴ ነው ጸሎት አድርጌ ነበረ ማለት ጠፋች ምናምን ሲሉ ማታ ኩምፓኒ ዞኛል ጠፋች ምናምን ሲሉ ማታ ሃይሚ ለምንድን ነው በዚህ ልክ የሰውን ስም ማጥፋት ፈልገ ነገር ቪው የሆነስ ስምናም ብዬ በጣም ተሰምቶኝ ነበር ና ከዛ በኋላ ቢያንስ ቢያንስ ቦታጀራ ብትሄድ ነው በራሴ ቅድ ነው ቦታጀራ ብትሄድ ነው እንጂ እንዴት ትጠፋለች? ከካፋት ያው ቦታጀራ ትሄዳለች። ይሄ ታወቀ ነው እንጂ በፍጹም ምን ለማን ብላ ነው የምጠፋው፣ ምናምን ብዬ እቅድ ውስጥ ነበርኩኝና ብዙ ብዙ ልጆች ደግሞ የምር ጠፋች እንደ ምናምን ብላችሁም አስባችሁ ተጨንቃችሁም ነበረ። ያው ደግሞ እንደምታዩት እንግዲህ እግዚአብሔር እንደ ሰው ሳይሆን እግዚአብሔር እሱ በራሱ ሰላማቸውን አውርዶላቸዋል። በጣም ደስ ይላል። ግን እነዚህ ትንንሽ ነገሮች፣ ትንንሽ ጸቦች በሀይሜና በቡርኬ መካከል በፍጹም አያስፈልጉም። ጠዋት የሰራሁትን ቪዲዮ ያው በእርግጠኝነት የሆነ ላይቭ ላይም ስንጠራቸው የሆነ ቦታ ስናገኛቸው አማክረናቸው እንደነገርኳቸው የሆነ ነገር ብናደረግ በጣም የተሻለ ነው ብዬ አስባለሁ። እዚህ ጋር እንግዲህ የወንዶች ጉዳይ ነው። በወንዶቹ ብሩኬ ለምን የለም እዚህ ጋር ምናምን ጓግጭ እንዳታመጡ ሰምታችኋል። አብረው ናቸው። ሲጀመር አውቀው ነው እንደዚህ ያረጉት። ለቪዲዮ ነው። ለቪዲዮ እይታ ነው። ለምን ብሩኬ ቀረ ምናምን ለምን ብሩኬ ና ሙቤ ተጣልተዋል ምናምን እየተባለ ነበር። እና በእርግጥ ያው ችግሩ በውስጥ ይፈታል። ምንም የሆነ ምን ማለት ነው። እና አንድ ላይ ነው የሚሆኑ እ ተኮራርፎ በፍጹም ከዚህ ጋር ሊመጡ አይችሉም። ብዙዎቻቸው አነጋጋሪ የሆኖባችሁ ስላየሆኝ ነው። ቲክቶክ ላይ ማለት ነው። ያው እኔ ነገሮችን ቶሎ ፎቶ እንደመጣልኝ ወይም ቪዲዮ እንደመጣልኝ ውይ እንኳን ደህና መጣችሁ ምናምን ማሽቃበጥ አይመቸኝም። እያንዳንዷን ነገር አይቼ ነው እኔ የምመጣው ፍሬ ያለው ነገር ለማውራት ነው የምመጣው እንጂ ዝም ብዬ ላም በሬ የወለደ ብዬ ምናምን እኔ አልመጣም እና አሁን ዛሬ ብዙዎቻችሁ ቲክቶክ ላይ እያንሸራሸራችሁት ሙቪ ጋ ብሩክን እየለጠፋችሁት ነው እና እነሱ አውቀው ነው በቃ አይደል ተጣልተዋል ምና የሚባል ወሬ ስለተሰማ ፎቶውን ለየብቻ ለየብቻ አደረጉት በዛ ምክንያት ነው እንጂ ምንም አዲስ ነገር ተፈጥሮ አይደለም ዋናው አንድ ሆነው መምጣታቸው ነው በጣም ደስ ያለኝ እኔ እውነት ሁሉም ሰው በየቤቱ አይታችኋል። አብርሃም እነ ሶፊ ጋር ሄደዋል። ብዙ ሰው ብቻ አብረው ፈጥር እንትን እያሉ ነበረ፣ ደስ ይል ነበር እና የድሮ ፍቅራቸው የተሄደ ብዬ በተለይ ሞቤ ሀሰን በጣም ገብቶ የነበረ ከምነግራቸው በላይ ግን፣ በዚህ መልኩ ስለተመለሰ በጣም ደስ ብሉኝ። ምክንያቱም ሞቤ በጣም መልካም ሰው ነው። በጣም ሁሉም መልካሞች ናቸው። ግን ደግሞ የምናውቃቸው በመጀመሪያ የምናውቃቸው ሞቤ ሀሰን ብሩኬ አዲስ አበባ ሲመጡ የሆነ ፓስታ ሰርተው ምግብ ሲበሉ ብርጭቆ ውሃ መጠጫቸው ሀይላንዱን ቀደውት ለሶስት እየተቀባበሉ ሲጠጡ አለመቀያየማቸው ፍቅራቸው እንዴት ነው? በቃ እንትን ይገርመኝ ነበረ። እኛ እንኳን እዚ አረብ ሀገር ሆነን አንዷ የጠጣችበትን አንዷ በደንብ በሳሙና ጥበን ምናምን ነው የምንጠጣው። እና ይገርመኛል ነበር። ነሱ በዛን ሰዓት ልክ ከሙቢ አፍ ላይ ወስዶ ብሩኬ ሲጠጣ፣ ብሩኬ ከብሩኬ አፍ ላይ ወስዶ ሀሰን ሲጠጣ ብዙ ጊዜ በጣም ያሳዝኑ ነበር። አዲስ አበባ እንደመጡ አካባቢ እና ሁሉ ጊዜም ለሴጣን ቦታ መስጠት የለባችሁም። ጓደኝነታችሁም ማጠንከር ነው ያለባችሁ። በእያንዳንዷ ቅስፈት፣ በሰው ወሬ፣ በሰው አመለካከት መራራቅ መጽቆፍ የለባችሁም። አንዱ ሲያጠፋ አንዱ ግዴታ መወቃቀስ ነው ያለባችሁ። አንድ መሆን ነው ያለባችሁ። ከዚህ በፊት እንግዲህ አወታቃላችሁ፣ ሞቤ ብዙ ሱሶች ውስጥ ገብቼ ነበር ብዙ ነገር ሆኛለሁ ብሎ ነበር። በዛን ሰዓት ራሱ መክራችሁ ጓደኛችሁን ከሚሄድበት ነገር መመለስ ትችላላችሁ። የራሱ ጉዳይ ምናምን ብሎ መተው ሳይሆን ማለት ነው። እና በጣም ደስ ብሎኛል ከምነግራችሁ በላይ ሀይሚና ብሩኬ፣ ጠዋት የለቀኩት ቪዲዮ ይሄን ይመስል ነበረ። በዚህ መልኩ ለቅቄ ግን ሌላ ደስ የሚል ሰላም ስላየው በጣም ደስ ብሎኛል። ማለት ከልቤ ነበር የጸለይኩት እግዚአብሔርን። ደስ ብሎኛል ከምነግራችሁ በላይ ብሩኬና ሀይምዬም አንድ ቀን ይህን ቀን ብታደርጉ ትችላላችሁ። ፈጣሪ ይርዳችሁ። ሁሌም እግዚአብሔር ከጎናችሁ ይሁን። መልካሙ መንገድ ሁሉ ያስተካክልላችሁ። እኔ ሁል ጊዜ ጸሎቴ ነው። እውነት ስለ ሀይሜና ስለ ብሩኬ እኔ ልቦናዬ ብቻ ነው የሚያውቀው እንጂ ማንም ሰው ሊያውቅልኝ፣ ማንም ሰው ሊረዳልኝ ብዬ አልናገርም። ሚዲያ ላይም አልሰራም። ግን እውነቱን የሚያውቀው ፈጣሪ ብቻ ነው። ምን ያክል ልቤ እንደሚሳሳላቸው፣ ምን ያክል እንደምወዳቸው አምላክ ብቻ ነው የሚያውቅልኝ። ሌላ ማንም ሊያቅልኝ አይችልም። አንዳንድ ነገር በተፈጠረ ቁጥር በምንሰራው ቪዲዮ ጠላትም ብዙ ነገር የምታረጉኝ ያላችሁ ምትመክሩኝ ያላችሁ ለሁላችሁም አመሰግናለሁ። ለሁላችንም ልቦና ይስጠን ብዬ የማልፈው ምንም የሚጎልብኝ የሚጨምርልኝ ነገር የለም። ብቻ ግን የቡሩኬና የሀሚን አንድነት ሁሉ የሚያምጣልኝ የሆነ ነገር በተፈጠረ ቁጥር በቃ የሆነ ተስፋ የምንቆርጠው ነገር የሚደብረው ነገር ይሄ ስድቦ ምናምን ተዉት፣ እሱን ተዉት። ስድብ የሰውን ልጅ አይገልም፣ በቃ ምንም አይልም እና ሁላችንም ጥሩ ጥሩ አመለካከት ኖሮን እነሱ ለእኛ እንደሚያስቡልን እኛም ለነሱ ጥሩ አመለካከት ኖሮን የሚያድጉበትን የሚለወጡበትን መንገድ ላይ ላይ ያስገባችኋቸው አንዳንድ ሀሳቦች ብንሰጣቸው በጣም የተሻለ ሀሳብ ነው ብዬ አስባለሁ። በተረፈ አይሜና ቡርኪ ፈጣሪ እንደሆን እንጃ፣ ሁልጊዜ ሳትናደዱ በደስታ ያኖራችሁ። በትንሽ በትልቁ የምትጋጩበትን ፈጣሪ እሱ ቅልል ያደርግላችሁ። እውነቴን ነው በጣም እኔ ያሳዝኑኛል። የመሬን ነው ማለት አላቅም። ብቻ ለምን እንደሆነ ባላቅም፣ ብቻ እኔ ይሰማኛል። እነሱ በተኮራረቡ ሰዓት ይሰማኛል። ለማንኛውም ተመስገን ነው። በዚህ መልኩ ስላየናቸው ውድ ቤተሰቦች በጣም አድርጌ አመሰግናችኋለሁ። መልካም ጊዜ ይኑላችሁ። ባይ ባይ።